ሰላም ጤና ይስጥልኝ። የተከበራችሁ የሶለዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ሰኞ ያዘጋጀናቸው አዳዲስ እና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከእኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከጅማ ህዝብ የጦርና ጋሻ ስጦታ ተበረከተላቸው። የክልሎችና የከተማ አስተዳደሮች ከፍተኛ አመራሮች በተገኙበት የአመቱ የሌማት ትሩፋት መርሃ ግብር የስነ ምግብና የሰቆጣ ቃል ኪዳን ስራዎችን በመገምገም አቅጣጫ የሚያስቀምጥ መድረክ በጅማ ከተማ እየተካሄደ ይገኛል። በመድረኩ ላይ የፌዴራል የክልሎችና የከተማ አስተዳደሮች ከፍተኛ የአመራር አባላት ተገኝተዋል። ከጅማ ህዝብ ለትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የጦርና ጋሻ ስጦታ ተበርክቶላቸዋል። ጀነራል ታደሰ ወረደ የአባ ጅፋር መናገሻ በሆነችው ጅማ የስራ ጉብኝታቸው ከጨረሱ ምናልባትም ቀጣይ ጉዛቸው ወደ የአማራ ክልል ዋና ከተማ ባህር ዳር ነው ተብሎም ይጠበቃል። በኤርትራ መንግስት የተለቀቁ 78 የትግራይ ተወላጅ እስረኞች በኤርትራ ለዘመናት ቤተሰብ አፍርተው ሲኖሩ የነበሩ መሆናቸው ተገለጸ። የኤርትራ መንግስት 78 የትግራይ ተወላጆች እስረኞችን በመፍታት በአዲ ኋላ ራማ በኩል ወደ ትግራይ ልኳቸዋል ሲል የማዕከላዊ ትግራይ ዞን ፖሊስ አስታውቋል። ሰዎቹ ከሞላ ጎደል ሁሉም ተወልደው ያደጉት ኤርትራ ውስጥና ከ45 ዓመት በታች ያሉ መሆናቸውን የማዕከላዊ ትግራይ ዞን ፖሊስ አዛዥ ኮማንደር ጸጋይ አስፋሀ ለቢቢሲ ተናግረዋል። አንዳንዶቹ ሰዎች ኤርትራውያንን አግብተው ሀብትና ንብረት አፍርተዋል። የረጅም ጊዜ እስረኞች አራት ዓመት ከአምስት ወርስ የታሰሩ መሆናቸውን የገለጹት ኮማንደሩ 272 እስረኞች መሆናቸውንና ቀሪዎቹ አሁንም ኤርትራ እንዳሉም ተነግረዋቸዋል። የታሰርበት ሁኔታ ለፖሊስ እንደገለጹት አንዳንዶቻችን ወደ ቀበሌ ተጠርተን፣ ከፊሎቻችን ስለምትጠረጠሩ ለደህንነታችሁ አደጋ እንዳይደርሱባችሁ ተብለን እንደገባን፣ ከዚያ በኋላ ማንም የጠየቀን የለም ብለዋል እነዚህ የትግራይ ተወላጆች በአዲ አበይቶ እና ማይ ስሯ በሚገኙ ሁለት ቦታዎች ታስረው ቆይተው ወደ ሌላ ቦታ ተወስደዋልም ተብለዋል። ወደዚህ ናችሁ ተብለን አልተነገርንም። ተጭነን የመጣ ነው ይላሉ። በአሁኑ ወቅት በራማ የሚገኙ ሲሆን ወደ ቤተሰቦቻቸው እንደሚላኩ ኮማንደሩ ተናግረዋል። ሆኖም ሶስት ሰዎች ኤርትራ ውስጥ ቤትና ንብረት ስላለን ከኤርትራ መንግስት ጋር ተነጋግራችሁ ወደ ቀያችን እንድንመለስ ፍቃድ ጠይቁልን የሚሉ ናቸው ሲሉ ኮማንደሩ አክለው ተናግረዋል። የኤርትራ መንግስት ባለፉት ዓመታት በርካታ የትግራይ ተወላጆችን እያፈነ እያጠፋ ነው በሚል በትግራይ ክልል ባለስልጣናት ተደጋጋሚ ውንጀላ ሲቀርብበት ቆይቷል። ኮማንደር ጸጋዬ ለቢቢሲ እንዳረጋገጡት በትናንትና ዕለት የተፈቱት ሰዎች መሳሪያ ያልታጠቁ ሰላማዊ ዜጎች ናቸው ብለዋል። ትናንትና ወደ ትግራይ ከገቡት ሰባ ስምንት ዜጎች መካከል ስድስቱ ሴቶች ናቸው። የኤርትራ መንግስት የወሰደው እርምጃ ከኢትዮጵያ መንግስት ሆነ ከትግራይ ክልል ጊዜያዊ አስተዳደር ሳያማክር የተወሰደ የግል ውሳኔ መሆኑም ተገልጿል። በፌዴራል ደረጃ ካሉ የባለድርሻ አካላት ሀገራዊ ምክክር አጀንዳዎችን የማሰባሰቢያ መድረክ ከአንድ ሳምንት በኋላ ሊካሄድ ነው ተባለ። በፌዴራል ደረጃ ባሉ የባለድርሻ አካላት በሚደረገው የሀገራዊ ምክክርና የአጀንዳ ማሰባሰብ መድረክ ከአንድ ሳምንት በኋላ እንደሚካሄድ የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ለኢትዮጵያ ኢንሳይደር ተናግረዋል። በዚህ መድረክ ላይ የመከላከያ ሰራዊት አባላት፣ ሀገር አቀፍ የፖለቲካ ፓርቲዎች እና የሲቪል ማህበራት ተወካዮችን ጨምሮ 38 የባለ ድርሻ አካላት ይሳተፋሉ ተብሏል። ባለፈው ታኅሣሥ ወር የስራ ዘመኑ ለተጨማሪ አንድ ዓመት የተራዘመለት የሀገራዊ ምክክር ኮሚሽን በሀገር አቀፍ ደረጃ ለሚካሄደው ምክክር የሚቀርቡ አጀንዳዎችን ከክልሎች እና ከከተማ አስተዳደሮች ሲያሰባስብ ቆይቷል። ከአስር ክልሎች ከአዲስ አበባ እና ከድሬዳዋ ከተማ አስተዳደሮች የተሰበሰቡ የምክክር አጀንዳዎችን ከወራት በፊት የተረከበ ኮሚሽኑ በጸጥታ ችግር ምክንያት የዘገየውን የአማራ ክልል ተመሳሳይ ክንውን ባለፈው ወር መጀመሪያ ላይ አጠናቋል። የሀገራዊ ምክክር ኮሚሽኑ ከሁለት ሳምንት በፊት ባሰራጨው መረጃ የፌዴራል ባለድርሻ አካላት የሚሳተፉበትን የአጀንዳ ማሰባሰብ መድረክ ለማካሄድ እየተሰናዳ መሆኑን ገልጾ ነበር። ይህንን መድረክ ለማካሄድ እየተደረገ ባለው ዝግጅት በፌዴራል ደረጃ ለሚገኙ የሃይማኖት ተቋማት፣ የሲቪል ማህበራት፣ የመንግስታዊ ያልሆኑ ተቋማት እና ሌሎች የባለድርሻ አካላት እንዲሳተፉ ጥሪ ተደረገላቸዋል ሲል ኮሚሽኑ አስታውቋል። በአዲስ አበባው የሚሊኒየም አዳራሽ ይካሄዳል ተብሎ በሚጠበቀው በዚህ አጀንዳ ማሰባሰብ መድረክ ከነዚህ የባለድርሻ አካላት የተውጣጡ ከዘጠኝ መቶ በላይ ተሳታፊዎች እንደሚገኙ የኮሚሽኑ ምክትል ዋና ኮሚሽነር ለኢትዮጵያን ኢንሳይደር ገልጸዋል። ለሶስት ቀናት በሚቆየው በዚህ መድረክ ተሳታፊዎቹ የተመካከሩባቸውን አጀንዳዎች አጠናክረው ለኮሚሽኑ እንደሚያስረክቡ እና በመጪው ሀገራዊ ጉባኤ ላይ የሚወክሏቸውን ወኪሎች እንደሚመርጡ ሂሩት አስረድተዋል። ከዚህ መድረክ መጠናቀቅ በኋላ ሀገራዊ የምክክር ኮሚሽኑ እስካሁን ምክክር ባልተካሄደበት የትግራይ ክልል ተሳታፊዎችን የመለየት እንዲሁም የምክክር አጀንዳ የማሰባሰብ ሂደት እንደሚያከናውን ምክትል ኮሚሽነሯ ጠቁመዋል። በትግራይ ክልል ለሚካሄደው የአጀንዳ ማሰባሰብና የምክክር ሂደት የቅድመ ዝግጅት ስራ እየተከናወነ መሆኑን የገለጹት ወይዘሮ ሂሪት የዚህ አካል የሆነ ውይይት ከዩኒቨርሲቲ መምህራንና ከፖለቲካ ፓርቲዎች ተወካዮች ጋር መደረጉን አመልክተዋል። በቀጣይ በዲያስፖራ የሚገኙ ኢትዮጵያውያን በሀገር አቀፍ የምክክር ጉባኤ ላይ እንዲቀርቡላቸው የሚፈልጓቸው አጀንዳዎችን በበይነ መረብ አማካኝነት የማሰባሰብ ሂደትም ይካሄዳል ተብሎ ይጠበቃል። ሀገራዊ የምክክር ኮሚሽኑ በቀሩት አስር ወራት ውስጥ የቀሩ ስራዎችን ያጠናቅቃል ወይ? በሚል ከኢትዮጵያ ኢንሳይደር ጥያቄ የቀረበላቸው ምክትል ዋና ኮሚሽነሯ አንድ የምናውቀው ነገር በእርግጠኝነት ሀገራዊ ምክክር ጉባኤ እናደርጋለን። ኤግዛክት ሳይንስ አይደለም። ሰው በስንት ጊዜ ውስጥ ተግባብቶ ውሳኔ ላይ ይደርሳል የሚለውን በግምት ነው ያደረግነው። የበለጠ ጊዜ ሊፈጅ ይችላል፣ ያነሰም ጊዜ ሊፈጅ ይችላል ሲሉ ምላሽ ሰጥተዋል። መረጃው ኢትዮጵያን ኢንሳይደር አጠናክሮታል። ሶስት ቀን በሐዘን ታስቦ እንዲውል ተወሰነ። በቤንሻንጉል ጉሙዝ ክልል በደረሰ የትራፊክ አደጋ የ19 ሰዎች ህይወት ማለፉን ተከትሎ ሶስት ቀን በሐዘን ታስቦ እንዲውል ተወስነዋል። በቤንሻንጉል ጉሙዝ ክልል መተከል ዞን በግልገል በለስ ከተማ በደረሰ የትራፊክ አደጋ የ19 ሰዎች ህይወት ማለፉን ፖሊስ አስታውቋል። ትናንትና ጉንበት 12 2017 ዓ.ም ተመረት በግልገል በለስ ከተማ አስተዳደር ከጧቱ 3 ከሩብ ላይ አንድ ሎቤድ ከላይ ከባተሪ መኪና የጫነ በቴክኒክ ብልሽት መስመር ስቶ ሁለገብ ሆቴል ላይ ሻይ ቡና በመጠቀም ላይ ያሉትና በመንገድ ዳር በግል ስራ ላይ ከነበሩ ሰዎች ላይ በመውጣት በሰው ህይወትና ንብረት ላይ ከፍተኛ ጉዳት አድርሷል። በአደጋው የሞቱ ሰዎች ቁጥር ወንድ 17፣ ሴት 2፣ ድምር 19 ሲሆን ከባድና ቀላል አካል ጉዳት የደረሰባቸው ወንድ 11 ሴት ሁለት ድምር 13 ሰዎች ሆስፒታል በህክምና ላይ የሚገኙ ሲሆን በንብረት ላይ የደረሰ ጉዳት 55 ሚሊዮን 500 ሺህ ብር የሚሆን ንብረት ላይ ውድመት መድረሱን የግልገል በለስ ከተማ አስተዳደር ፖሊስ መምሪያ ኮማንደር ታዬ ጉርሜሳ ገልጸዋል። በዚህም ምክንያት የመተከል ዞን አስተዳደር በግልገል በለስ ከተማ በደረሰው ከፍተኛ የመኪና አደጋት ምክንያት ለሶስት ቀናት በሀዘን ታስቦ እንደሚውል አስታውቀዋል። መረጃው የዳጉ ጆርናል ነው። በሶሪያ የሚንቀሳቀሱ ወታደራዊ ኃይሎች በሀገሪቱ የመከላከያ ሰራዊት ስር ተዋሃዱ። በሶሪያ የሚንቀሳቀሱ ሁሉም ወታደራዊ ኃይሎች በመከላከያ ሰራዊት ስር መዋሃዳቸውን የሀገሪቱ የመከላከያ ሚኒስተር ሙርፋሃ አቡቃስራ ገለጹ። ሂደቱ ሁሉንም የሀገሪቱ ወታደራዊ ኃይሎች በአንድ ተቃዋሚ አቀፍ ስር ለማዋቀር የተደረገው ስራ ውጤት መሆኑ ነው የተገለጸው። አቡቃስራ በኤክስ ገጻቸው ላይ ባሰፈሩት መልእክት፣ ከተቋማዊ ስራ አስፈላጊነት አንጻር የተቀሩት ወታደራዊ ቡድኖችም ይህ መግለጫ በወጣ በአስር ቀናት ውስጥ እንዲቀላቀሉ እናሳስባለን ብለዋል። ሚኒስትሩ አክለውን በዚህ ትእዛዝ ላይ የሚዘገይ ወይም ውሳኔውን የማይቀበል ማንኛውም አይነት ወታደራዊ ቡድን ተገቢውን እርምጃ እንደሚወሰድበትም አሳስበዋል። ትእዛዙ የመጣው በጥር ወር መጨረሻ ላይ አሳድን ከስልጣን ያስወገዱት ኃይሎች ቁልፍ መሪ አህመድ አልሻራ መሪነት በተደረገው ስብሰባ የሶሪያ ወታደራዊ ኃይሎች በመከላከያ ሚኒስቴር ስር ለማድረግ ከተስማሙ በኋላ መሆኑን አናዶሉ ዘግበዋል። ጆ ባይደን በፍጥነት በሚስፋፋ የፕሮስቴት ካንሰር መያዛቸው ተገለጸ። የቀድሞው የአሜሪካ ፕሬዚዳንት ጆ ባይደን በፍጥነት በሚስፋፋ የፕሮስቴት ካንሰር መያዛቸው በሕክምና ተረጋግጧል። የቀድሞው ፕሬዚዳንት ጽህፈት ቤት ባወጣው መግለጫ ላይ እንዳለው የ82 አመቱ ጆ ባይደን የተገኘባቸው ፕሮስቴት ካንሰር ወደ አጥንታቸው እየተስፋፋ እንደሚገኝም ገልጿል። ስልጣናቸው ጥር ወር ላይ የለቀቁት ባይደን ባለፈው ሳምንት አርባ ያደረጉት የሽንት ምርመራ ካንሰር እንዳለባቸው መታወቁ ተገልጿል። ጆ ባይደን ህመማቸው ከፍተኛ ደረጃ በሚል የተለየ ሲሆን ይህም እንደ ዩናይትድ ኪንግደም የካንሰር ምርምር ማዕከል ከሆነ በፍጥነት የሚዛመት ነው ተብሏል። ባይደንና ቤተሰባቸው የህክምና አማራጮችን እየፈተሸ መሆኑንም አስታውቀዋል። የቀድሞ ፕሬዝዳንቱ ጽህፈት ቤት ካንሰሩ ሆርሞን ሴንሲቲቭ መሆኑን አስታውቆ በህክምና ቁጥጥር ስር ሊውል ይችላል ማለት እንደሆነም አብራርቷል። ጆ ባይደን የምርመራ ውጤታቸው ይፋ ከሆነ በኋላ ከደጋፊዎቻቸውም ሆነ ከተቀናቃኛቸው ወገን መልእክቶችን ተቀብለዋል። ለማቋረጥ የወሰኑት ውሳኔ ከባድ እንደነበርም ተናግረዋል። ባይደን የጤናቸውን ሁኔታ በሚመለከት በቅርቡ ጥያቄዎች ቀርቦላቸው ነበር። በጉንበት ወር ዘቪው በተሰኘ የቴሌቪዥን ፕሮግራም ላይ በቀረቡበት ወቅት ዋይት ሀውስ በነበሩባቸው የመጨረሻ ጊዜያት አምሯቸው እንደ ከዚህ ቀደሙ የሰላ እንዳልነበርና የማስታወስ ችግር ኮግኒቲቭ ዲክላይን ያጋጥሟቸው ነበር የሚል አስተባብለዋል። ያንን የሚያሳይ ምንም ነገር የለም ነበር ያሉት ባይደን ለበርካታ ዓመታት በካንሰር ላይ የሚደረግ ጥናትና ምርምር በርካታ አስተዋጽዎችን አድርገዋል። እንደ አውሮፓውያን አቆጣጠር በ2022 እርሳቸው እና ባለቤታቸው ካንሰር ሙንሾት ኢኒሺቲቭ የተሰኘ ድርጅት አቋቁመው በ2047 በካንሰር ምክንያት የሚሞቱ ከአራት ሚሊዮን በላይ ሰዎች ለመከላከል የሚደረጉ ጥናትና ምርምሮችን ለመደገፍ ሲሰሩ ቆይቷል። ባይደን የመጀመሪያ ልጃቸውን በ2015 በሞት ያጡት በጭንቅላት ካንሰር ምክንያት ነበር። እስራኤል ለመሰረታዊ ፍጆታ የሚውል ምግብ ወደ ጋዛ እንዲገባ እንደምትፈቅድ ተናገረች። እስራኤል ምግብ ወደ ጋዛ እንዳይገባ ካገደች አስር ሳምንታት በኋላ ምንም የረሃብ ችግር እንዳይከሰት መሰረታዊ መጠን ያለው ምግብ ወደ ጋዛ እንዲገባ እንደምትፈቅድ አስታውቃለች። የጠቅላይ ሚኒስትር ጽሕፈት ቤት መግለጫ እንዳስታወቀው እርምጃው የተወሰደው በሐማስ ላይ ዳግም ወታደራዊ ጥቃትን መደገፍን በማስፈለጉና በእስራኤል መከላከያ ሰራዊት ምክር ሀሳብ ነው ብለዋል። ይህ መግለጫ የወጣው የእስራኤል ጦር በመላው ጋዛ ሰፊ የምድር ላይ ዘመቻ መጀመሩን ከተናገረ ከሰዓታት በኋላ ነው። እስራኤል ምንም አይነት ምግብ ነዳጅና መድኃኒት ወደ ጋዛ እንዳይገባ ያደረገችው እቀባ እንድታነሳ ከፍተኛ ጫና እየደረሰባትም ይገኛል። የተራድኦ ድርጅቶች በጋዛ 2.1 ሚሊዮን ህዝብ መካከል ያለውን የረሃብ አደጋ አስጠንቅቀዋል። የተራቡ ህፃናት በምግብ እጥረት እየተሰቃዩ መሆናቸውን የሚያሳዩ ምስሎችና ዘገባዎች መውጣት ጀምረዋል። የፈረንሳዊ የውጭ ጉዳይ ሚኒስተር ዣና ኦኤል ባሮት እስራኤል አፋጣኝ መጠነ ሰፊና ያልተደናቀፈ እርዳታ ወደ ጋዛ እንዲገባ እንድትፈቅድ ጠይቀዋል። የጠቅላይ ሚኒስተር ቤንያሚን ኔታንያሁ ጽፈት ቤት መግለጫ እንዳስታወቀው የረሃብ ችግር እንዳይከሰት እርግጠኛ ለመሆን እስራኤል ለጋዛ ሕዝብ መሰረታዊ መጠን ያለው ምግብ እንዲገባ ትፈቅዳለች። በሰሜን ጋዛ የሚገኘው የአል አውዳ የግል ሆስፒታል ዳይሬክተር መሐመድ ሳላህ እሁድ እለት ለቢቢሲ እንደተናገሩት የኢንዶኔዥያ ሆስፒታል መዘጋቱ ሊሰጥ በሚችለው ሕክምና ላይ ተጽዕኖ ይኖረዋል ብለዋል። አላውዳ ለኦክሲጅን ማከማቻና ለጽኑ ህክምና ክፍሉ የኢንዶኔዥያ ሆስፒታል ላይ ጥገኛ መሆኑን ተናግረዋል። ዳይሬክተሩ ሰራተኞቻቸው ተቋሙን በፍጥነት ለመጠገን እየሞከሩበት ባሉበት ወቅት በአንድ ጀንበር በሆስፒታል አቅራቢያ የቦምብ ጥቃት ደርሶ ብዙ ጉዳት አድርሰዋል ሲሉ አክለዋል። በካኒውኑስ የሚገኙት ሁለት ግዙፍ የህክምና ማዕከላት የናስር ሜዲካል ኮምፕሌክስ እና የአውሮፓ ሆስፒታል በቅርቡ በእስራኤል ጥቃት ጉዳት የደረሰባቸው ሆስፒታሎች ናቸው። ሐማስ በአውሮፓ ሆስፒታል ስር የማዘዣና የቁጥጥር ማዕከልን በመደበቅ የከሰሰችው እስራኤል በሐማስ አሸባሪዎች ላይ ትክክለኛ ጥቃት ማድረሷን ተናግራለች። የእስራኤል ሚዲያ እንደዘገበው የጥቃቱ ዋና ኢላማ የሐማስ ከፍተኛ ባለስልጣን መሐመድ ሲኗር፣ የጋዛ የቀድሞ የሐማስ መሪ ያህያ ሲኗር ታናሽ ወንድም ነው። እንደ አውሮፓን አቆጣጠር መጋቢት 18 ቀን እስራኤል ጥቃቷን እንደገና ከጀመረች በኋላ ለሁለት ወራት የቆየው ደካማ የተኩስ አቁም ስምነት መፈራረስ ተከትሎ በሺዎች የሚቆጠሩ ሰዎች ተገድለዋል። የእስራኤል ጦር ዘመቻዋን የማስፋፈት አላማ ታጋቾችን ለማስለቀቅ እና ሐማሽን ማሸነፍ ጨምሮ የጦርነቱን አላማዎች በሙሉ ለማሳካት ያለመ ነው ተብሏል። ነገር ግን የተጋቾች ቤተሰብ ኦፕሬሽኑ አሁን በጋዛ ውስጥ ባሉ ታጋቾች ላይ ከባድና አሳሳቢ አደጋ እንዳለው ይናገራሉ። የተለቀቁት ታጋቾች በሚሰጡት ምስክርነት ወታደራዊ ጥቃቶችን ተከትሎ የከፋ አያያዝን አካላዊ ጥቃትን፣ መገደድና የምግብ ቅነሳን ጨምሮ ይገልጻሉ ሲል የታገቱትና የጠፉት ቤተሰቦች ፎረም ተናግረዋል። ጦርነቱ የተቀሰቀሰው ሐማስ በደቡብ እስራኤል ላይ በጥቅምት 7 2023 ባደረሰው ጥቃት ሲሆን፣ ይህም ወደ 12 የሚጠጉ ሰዎች ሲገደሉ ከ250 በላይ የሚሆኑት ደግሞ ታግተዋል። በጋዛ 58 ያህል ታጋቾች የቀሩ ሲሆን ከእነዚህም ውስጥ እስከ 23 ያህሉ በሕይወት እንዳሉ ይታመናል። እስራኤል በጋዛ ባካሄዳቸው ወታደራዊ ዘመቻ ከ53,000 በላይ ፍልስጤማውያን ተገድለዋል ሲል ቢቢሲ ባወጣ መረጃ ያስረዳል። በሮማንያ በተደረገ ፕሬዚዳንታዊ ምርጫ ኒኩሶር ዳን አሸነፉ። በሮማንያ እሁድ እለት በተካሄደ ፕሬዚዳንታዊ ምርጫ ሊበራሊስት የሆኑት ኒኩሶር ዳን አሸንፈዋል። የአውሮፓ ህብረት ደጋፊ ናቸው የሚባላቸው ኒኩሶር ዳን ከተፎካካሪያቸው ጆርጅ ሲሞን የተሻለ ድምፅ በማግኘት ነው ምርጫውን ያሸነፉት። በፕሬዝዳንታዊ ምርጫው ኒክ ሰርዳን አጠቃላይ ከተሰጠው ድምፅ 54 በመቶን አግኝተዋል። ተፎካካሪያቸው ጆርጅ ሲሞን በበኩላቸው ከተሰጠው አጠቃላይ ድምፅ 46 በመቶ ማግኘታቸው ሲኤንኤን ዘግበዋል።